ከዚህ ጀምረን ሙሴ እግዚአብሔር እ ያለውን ነው የምናየው። እየሰማችሁኝ ነው። ከዚህ አታልፍም። በቃ አሁን እናንተ የቆማችሁበት ቦታ ላይ ነው ሙሴ ለመጨረሻ ጊዜ በአካለ ሥጋ የቆመው። እዚህ ከቆመ በኋላ ከዚህ ትንን እዛች ጋር የምትታያችሁ ከተማ አለች አይደለም? ይሄ የመብራት ኃይል ፖል አለ አይደለ? ከዛ አልፎ የምትታየው ከተማ እያሪኮ ናት። 27 ኪሎ ሜትር ትርቃለች ከዚህ። ስንት ኪሎ ሜትር? 27 ኪሎ ሜትር። ስለዚህ የእስራኤል ግዛት ነው። ያ በእርግጥ አሁን በፊልስጤም አስተዳደር ውስጥ ነው ያለው። የእስራኤል ግዛት ነው፣ ግን ሙሴን ሲያሳየው ያችን ነው ያሳየው መጀመሪያ ቀጥሎ ወደዚህ በእርግጥ አሁን ደመና ስለሆነ እንጂ ጥርት ሲል ሰማዩ ይታያል። ወደዚህ ደግሞ ቤተልሔም መድኃኔዓለም ኢየሱስ ክርስቶስ የተወለደባት ከተማ ትታያለች። እሷ ደግሞ ከ50 ኪሎ ሜትር አካባቢ ትርቃለች ከዚህ። ኢያሪኮ ስንት ይርቃል? ቤተልሔም 50። ቀጥታ ደግሞ በዚህ በኩል ስንመለከት የምናገኘው ኢየሩሳሌምን ነው። እግዚአብሔር ለሕዝቦች ደስታ መረጥኳት ያላት ከተማ የእግዚአብሔር ዙፋን የተዘረጋባት ከተማ እሷ ነው ያየው። እሷ ደግሞ 46 ኪሎ ሜትር ናት። ስለዚህ አንዴት መልሱልኛላችሁ። ኢያሪኮ ስንት ኪሎ ሜትር ነው? ኢየሩሳሌም ስንት ናት? 46 ቤተልሔም 50 እነዚህን በሙሉ እንግዲህ አሳየው። ሌሎቹ የሶሪያ ሌሎችም እንትኖች ይታያሉ። ያኔ ግን ያ አካባቢ እጅግ የቴምር ዛፍ የበዛበት የወይራ ዛፍ የበዛበት ነበረ። የምናልፈው ወደ ኢየሩሳሌም የምንሄደው የምናልፈው፣ ምናልባት ሌሎቻችሁ አዳዲሶቹም እዚህ ጆርዳን የመጣችሁት እግዚአብሔር ተቀብሎ ይግባኙን ካለፍን እሰየው። በጣም እግዚአብሔር መቼም እዚህ ሙሴ የቆመበት ስፍራ ላይ ቆመናልና ጸሎታችንን ይስማ። እህት ወንድሞቻችን አብረውን እንዲሄዱ ያድርግልን። ምናልባት ካልሆነ ስትሄዱ ታዩታላችሁ፣ ምን አይነት ለም እንደሆነ፣ ምን አይነት የተሚር ዛፍ እንዳለ፣ ምን አይነት የወይራ ዛፍ እንዳለ፣ በጣም አስደናቂ ነው። ስለዚህ ሙሴን እንደዛ ነው ያሳየው እግዚአብሔር ማለት ነው። ይህ በአካለ ስጋ ለመጨረሻ ጊዜ የቆመበት ስፍራ ስለሆነ በጣም በጣም የተባረከ የተቀደሰ የሙሴ እንባ ያረፈበት ስፍራ ነው፣ እና እሱ ላይ ነው የቆማችሁ። እስኪ እጃችሁን ወደ ላይ አርጎላችሁም ወደ ላይ ወደ ላይ ወደ ላይ በጣም ራሳችሁን ለእግዚአብሔር አስገዙ። እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ ራሳችሁን ለእግዚአብሔር አስገዙ። ራሳችሁን ለእግዚአብሔር አስገዙ። ራሳችሁን ለእግዚአብሔር አስገዙ። አምላካችን ሆይ፣ መድኃኒታችን ሆይ፣ ጌታችን ሆይ፣ ንጉሳችን ሆይ፣ ሳይገባን ታላቁ ነቢይ የመረጥከው የቀደስከው ጽላት የሰጠኸው ቀይ ባሕርን ለሁለት የከፈለው መና ከሰማይ እንዲወርድ የለመነው ከጭንጫ መሬት ላይ ውሃ ያፈለቀው ታላቁ ነቢይ ሙሴ በቆመበት ስፍራ ላይ እንድንቆም ስላረከን አምላካችን ወይ ተመስገን። አምላካችን ወይ ተመስገን። አምላካችን አምላካችን ወይ ተመስገን። መምህር መስፍን፣ የተከበረ ወንድማችን መሐዘ ስብሐት ዘማሪ ሩድ ሰገድ፣ ሁላችሁም እናቶች፣ አባቶች እንደምን ዋላችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ታሪኩ ራሱ ጌታችን መላእክታችን ኢየሱስ ክርስቶስ የተናገረው ታሪክም ስላለ ከዛ ጋር አያይዘን ጥቂት ደቂቃ ብቻ ስለዚህ ስፍራ እንነጋግራለን እንግዲህ የእግዚአብሔር ሰው ታላቁ ሙሴን ስናነሳ የመጨረሻውን ከእግዚአብሔር ጋር የተነጋገረበትን ንግግር በዚህ ስፍራ ላይ የተነጋገረ ታላቅ አባት ነው 530 ዘመን በባርነት የነበሩትን ህዝብ ለ40 አመት በሲና በቃዴስ በበርኔ እየመራ በዚህ ስፍራ አድርጎ በድራርስትን ቅድመ ምር የነገራ የነገራችሁ እቺ ስፍራ ከናን ወይም ያርኩ የተባለችው ስፍራ ማርና ውተት የምታፈልቅ የለመለመች ስፍራ የሚወርሷት በዚህ የመራ ሙሴ የመራ ታላቅ መሪ ነው ግዲ። በኦሪ ዘሁል ቅመራፍ 21 ቁጥር 13 ጀምሮ ታሪኩን እንደምናነበው እግዚአብሔር፣ ከነአናውያን በእስራኤል ላይ ባየሉ ጊዜ እነ ሙሴ ጸልየው በእጃቸው ድል አድርጎ እንዲሰጣቸው እግዚአብሔርን ለምነው እግዚአብሔር ከነአናውያን ድል እንዲያደርጉ ኃይል ከሰጣቸው በኋላ ህብስት እየበሉ ይከተላቸው የነበረ ብሎ ቅዱስ ጳውሎስ የገለጸው ዓለት ሙሴ ሁልጊዜ በሁለት እጁ ሁለት ነገር ይዞ ይጓዛል። በቀኝ እጁ በትር ይዛል፣ በግራ እጁ ደግሞ ዓለት ይዞ ይሄዳል። እስራኤል ዘስጋ ራበን ሲሉ ለለት የሚሆናቸውን ብቻ በጸሎቱ ከሰማይ መና እንዲወርድ ያደርጋል። በያዘው በትር ደግሞ የያዘትን ዓለት እየመታና እየገጨ ከዛ የሚጥም ውሃ እንዲጠጡ ያደርጋቸዋል። ዛሬ ያ ዓለትና ያ ህብስት መሶብ ይሰበስቡበት የነበረው መሶብ የጽዋ ታሪክ ሆኖ አባቶቻችን አመስጥረውት ይገኛሉ። በየመንደሩ ይዘን የምንዞረው ጽዋ አለ አይደል? ጥላ ይዘን ዞራለን። እዚህ ላይ ጽዋ ይዘን እዞራለን። እናቶቻችን መሶቡን ይዙታል። ያ እስራኤል ዘሥጋ እየተጓዙ በነበረበት ጊዜ ይበሉትና ይጠጡት የነበረውን ምሳሌ አድርጎ ነው። ለፍጻሜው ግን ያ ማን እንደሆነ እንመለከታለንና እንዲህ አድርጎ የመራቸው ሙሴ እዚህ ካደረሳቸው በኋላ እስራኤል ዘሥጋ በሙሴ ላይ አንጎራጎሩ ይላል ። ኦሪት ዘጸአት ኦሪት ዘሁልቁ ምዕራፍ 21 ቁጥር 13 ላይ ስትመለከቱ ባንጎራጎሩ ጊዜ እንዲህ ያደረግ ክመርታቸው ከእኔ ጋር እየተነጋገር ክመርታቸው እኔ ምንም ነገር ሳላጎልባቸው ከደመና ውስጥ የሚበሉትን መና እየሰጠው፣ ከአለቱ ላይ የሚጠጡትን ውሃ እየሰጠው የተጫሙት ጫማን እንኳን ሳያልቅባቸው ፀሐይ ሳይነካቸው ሌሊቱን በአምደ ብርሃን እንዳይደናቀፉ እየመራዋቸው መጋቢ ብሉይ ተብሎ የሚጠራ መልአክ ታላቅ መልአክ ሚካኤልን ልክ የላቸው። እንዴት ያንጉራጉራሉ ብሎ እግዚአብሔር በሕዝቡ ላይ ተቆጥቶ በሙሴ ላይ ስላንጉራጉሩ በእባብ እንዲነደፉ አድርጓቸዋል። በእባብ ከተነደፉ በኋላ መልሰው ደግሞ እነሱ መጥተው እባብ ሊጨርሰን ነውና እያለቅን ነውና ወደ አምላክህ ጸልይልን ብለው ወደ ሙሴ መጥተው የተናገሩበት ስፍራ ነው ሙሴ ወደ እግዚአብሔር ሲጸልይ እግዚአብሔር ደግሞ በዚህ እባብ የተነደፉት እንዲድኑ በዓላማ ላይ እባብ አድርገ ሰቅለ ሁሉም እስራኤላውያን ወደዛ ይመልከቱና ከሰውነታቸው የነደፋቸው መርዝ የእባቡ መርዝ ይወጣል፣ ይድናሉ ብሎ እግዚአብሔር ለሙሴ የተናገረበት ስፍራ ላይ ነው። እንግዲያው እንደምትመለከቱት ይሄ ቦታ ያው ከኋላ ላይ ያለው ምሳሌ ሆኖ የተቀመጠው ሙሴ እዚህ ጋር የሰቀለበት ራሱ ባለቤቱ ኢየሱስ ክርስቶስ ደግሞ በዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ወበከመ ሰቀለው ሙሴ አርዌ በገዳም ብሎ የተናገረበት ሙሴ በገዳም እባብን እንደሰቀለ የኢየሱስ ክርስቶስ ወይም የሰው ልጅ ሊሰቀል ይገባዋል ብሎ የተናገረበት ለፍጻሜው ኢየሱስ ክርስቶስ እንደሚሰቀልና በኢየሱስ ክርስቶስ የሚያምኑ ሁሉ የዘላለም ሕይወት እንደሚያገኙ በአዳምና በሔዋን ምክንያት የመጣባቸው ሞተ ሥጋና ሞተ ነፍስ እንደሚቀርላቸው የተነገረበት እዚህ ስፍራ ላይ አዲስ ኪዳንም የተሰበከበት ስፍራ ነው። ስፍራ ታላቅ ቦታ ነውና እዚህ ቦታ ላይ ስንሆን ሙሴን ብቻ አይደለም ማሰብ ያለብን የተፈጸመልንን ድኅነት በቀራንዮ አደባባይ ላይ። ምክንያቱም ሙሴ የካህናት ምሳሌ ነው በዘመነ ብሉይ። እዚህ የተሰቀለው እባብ ደግሞ የኢየሱስ ክርስቶስ ምሳሌ ነው። እስራኤል ወደ እባቡ ተመልክተው ከተነከሱበት ከእባቡ እንደዳኑ ከመርዙ እንደዳኑ ደግሞ እስራኤል የምዕመናን ምሳሌ ናቸው ምዕመናን ወደ ክርስቶስ ሲመለከቱ ወደ ቀራንዮው ሲመለከቱ ወደ መስቀሉ ሲመለከቱ ከአዳምና ከሔዋን ዕዳ በደል ነፃ ሆነው ከዲያብሎስ ቁራኛነት ነፃ እንደሚሆኑ የተነገረበት ስፍራ ነውና ይህ ስፍራ ቅድም መምህር እንዳለው ታላቅ ስፍራ ነው ብሉይንም ሐዲስንም አስማምተን የምንናገርበት ስፍራ ነው። ክርስቶስ ነፃ እንዴት እንዳወጣንም መናገር የምንችልበት ስፍራ ነውና ይሄንን ቦታ በእውነት እንድና የፈቀደልን እዚህ መተን በረከት እንድናገኝ የፈቀደልን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እስራኤል ከዚህ ስፍራ ሆነው ይሄንን ናስ የናሱ ንባብ ካዩ በኋላ ከመርዛቸው ከተፈወሱ በኋላ በኢያሱና በካሌብ አማካኝነት ምድረ ርስትን ወርሰዋል። እርግጥ ሙሴ እዚህ ስፍራ ላይ ሆኖ ይችን የምታምረዋን ለምለሟን ምድር ካየ በኋላ ወደዚህ አልተሻገረም። ቅድም ከመምህር ጋር እንደውም ስንነጋገር እግዚአብሔር ግን ሙሴን እዚህ ጋር አድርጎ አሳይቶ የመለሰበትን ምስጢር እየተመለከትን ነበር። ምክንያቱም ከእግዚአብሔር ጋር የተናገረ የተነጋገረ በሲና ተራራ ላይ ጽላቶችን የተቀበለ ሕግ ለእስራኤል ዘሥጋ ያወረደ አርባ ቀንና አርባ ሌሊት በተራራው ላይ የጾመ የጸለየ ነው። ፊቴን ማየት አትችልም ካለው በኋላ የእግዚአብሔርን ጀርባውን አይቶ ከሲና ተራራ ሲወርድ እስራኤል ዘሥጋ ሙሴ ሙሴ ተገልበ ብለነ ከኛ ዞርበል፣ ልናይህ አንችልም። ለምን ቢባል ቁርበቱ ያንጸባርቅ ነበርና እግዚአብሔርን ስላየ ማለት ነው። ቅዱስ ዳዊት እግዚአብሔርን አይቻለውና ወዮልኝ ጠፋው ብሎ እንደተናገረ የእግዚአብሔር እንጀርባ ያየ ሙሴ ፊቱ ያበራ ነበረ። እንዲህ ያደረገው ሙሴ ለምንድን ነው ከዚህ ያላለፈው ብለን ቅድም ስንነጋገር ነበር። ነገር ግን የበቃ ነበረ፣ መላእክት የቀበሩት በተራራው ላይ መላእክት የቀበሩት የበቃ፣ እግዚአብሔር ለማየት የታደለ ስለሆነ ይሄ ሰው እዚህ ቢሆንም በአካለ ነፍሱ ወይም ደግሞ በመንፈሱ ያችን ለምለማን ስፍራ እንደማያይ አናምንም፣ እናያለን፣ እናምናለን እያልን ነበርና ስንነጋገር የነበረው ይህ ስፍራ ታላቅ ስፍራ ነው። እንግዲህ አስቡት በሰው ሰውኛ እኛ ሀገራችን ላይ አባይን ለመገደብ 10 ምናም ዓመት ፈጅቶብናል አይደል? ግን በአንዲት በትር ለዛውም የፈርዖን ሰራዊት ከኋላ እየተሰማ ሰረገላዎቹን ኮቴ እየሰሙ በጭንቅ ውስጥ በነበሩ ሰዓት ሙሴ ወደ እግዚአብሔር ጸልዮ በአንዲት በትር ያ ታላቁ ባህር ተከፍሎ እስራኤል ዘስጋ በደረቅ ያሳለፈ እንዲያልፉ ያደረገ ነብይ ነው። ሙሴ ከእግዚአብሔር ጋር የተነጋገረ ስለዚህ፣ ይሄ ስፍራ ላይ ቆሞ ህዝቡን የመራበት መልእክት ያስተላለፈበት ህዝቡን ከእግዚአብሔር ጋር ያስታረቀበት በእባብ የተነደፉት ሁሉ ወደ እሱ ወደ ናሱ ተመልክተው ተበልክተው ከእባብ መርዝ የዳኑበት ለፍጻሜው ደግሞ እስራኤል ዘነፍ ሲሆን እኛ በክርስቶስ መስቀል መዳናችንን ያወጀበት ስፍራ ነውና እዚህ ቦታ ላይ ተገኝተን በእውነት ይሄንን ታላቅ በረከት እንድንቀበል ያደረገን አምላካችን እግዚአብሔር ስሞ የተመሰገነ ይሁን። ቅድም እንደተባለው እግዚአብሔር ከፈቀደልን ከናንተ ጋራ እስራኤል እንመጣለን። ካልፈቀደልን ደግሞ እንደ ሙሴ እዚህ ጋር ተመልክተናል፣ ከዚሁ እንመለሳለን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን አንተቻይ ተማም ካለው ያሰማልና። እሺ አሁን አንድ ነገር እናደርጋለን። ፀሐይ እየበረታ ነው። ጥላ አለ፣ ጥላ እንሰጣችኋለን። እንግዲህ ለሁላችሁም ግን እዚህ ያው ታሪኩ እንግዲህ ብሉይ ከአዲስ የተዋሃዱበት የተስማሙበት፣ የተተረጎሙበት ስፍራ ነው። ታላቁ ነብይ ሙሴ በአካለ ስጋ የቆመበት ነው። መልአኩ ቅዱስ ሚካኤል የጎበኘው ስፍራ ነው። ይሄ እዚህ ስፍራ ላይ ስንገኝ ዝም ብለን መሄድ ስለሌለብን ሰባት ጊዜ በእልልታና በጭብጨባ እግዚአብሔር እናመሰግናለን። ቆይ ስቆር ቆይ፣ አንድ ሁለት ሶስት አራት አምስት ስድስት ሰባት። አሚን፣ አምላካችን እልልታችንን ምስጋናችንን ይቀበል።